ሌሎች ባህሎቻችንም ጭምር አቋርጦት የነበረውን ለሰላሳ አመት በቁም ነገር መልኩ እየተመራረቅን ቃል እየተገባባን በዚህ ባመረ መልኩ ለመገናኘት ስላበቃን እንኳን ደስ አላችሁ። በመቀጠል ስለ ወያኔ አስከፊነትን የማወራ ለቀባሪ ማርዳት ስለሆነ በባለቤትነት ለ30 አመትና ያማለበቃው ብሎ ለሦስተኛ ዙር በተደጋጋሚ ጦርነት እየከፈተ ሲያሰቃያችሁ የነበሩ ኃይሎች ስለሆናችሁ በወያኔ ዙሪያ ሀሳብ መስጠት ይቸገራሉ። ከዛ ውጭ ግን በዘላቂነት ማንነታችን ለማስከበር ምን ማድረግ አለብን የሚሉ አንድ ሁለት ሶስት ነጥቦችን ሰጥቼ ማለፍ ይፈልጋሉ። የመጀመሪያው ለሰላሳ አመት ያክል መሬቱን እንጂ ህዝቡን አልፈልገውም ብሎ የነበረው አሸባሪው ቡድን በራያ ህዝብ ላይ በተፈጥሮ የተሰጠውን ጸጋ በሰው ሰራሽ መተካት የማይችለውን ማንነቱን በጉልበትና በሴራ ቀምቶት ኑሯል ለ30 አመት። ይህን ለ30 አመት የቀምቶት የኖረውን ማንነቱን አልበቃው ሲል ሀገርን ለማፍረስ ጭምር አስቦ በመነሳት በሰሜን ህዝብ ሀገር መከላከያ የሀገር አለኝታ ላይ በጀመረውና በሰነዘረው ጥቃት ዛሬ በሰላማዊ መንገድ በኢትዮጵያ በመላ ኢትዮጵያ በምዕራባውያን የተቃጣብንን ችግር ጎጃም፣ ጎንደር፣ ወሎ፣ ሸዋ ሳይል ኦሮሞ፣ ጋምቤላ፣ ሶማሌው ሳይል ከፍተኛ የሆነ መስዋዕትነት ከፍሎን ይሄን ድል አግኝተናል። ይሄን ያገኘነውን ድል በዘላቂነት ለማረጋጋት ግን ህዝቡ የአንበሳውን ድርሻ ይወስዳል፣ ይወስዳል። ወያኔ የምዕራባውያን ፈረስ ሆኖ ሲያሰቃየው የነበረው ህዝብ ወያኔ ራያ ምድር አልበቃው ብሎ ሀገሪቱን እኔ ካልመራኋት በታሪክ ወደፊት መሄድ አይቻልም ብሎ ከፍተኛ የሆነ መስዋዕትነት ሲከፍል ሲያስከፍለን ከፍተኛ ድርሻ የደረሰበት ከፍተኛ በደል ከፍተኛ ሰቆቃ የደረሰበት ይህ ህዝብ ነው። ይህ ህዝብ በዘላቂነት ማንነቱን ማረጋገጥ ይፈልጋል። ተፈጥሮን በሰው ሰራሽ መተካት አይቻልም። ተፈጥሮን በተፈጥሮ ማስተካከል የሚቻል ስለዚህ ማንነታችን የተፈጥሮ ጸጋችን ነው። የአማራነት ጥያቄ አይደለም ያለው። የአማራነት ጥያቄ የለንም። አማራ ስለሆነ በሕገ ወጥ መንገድ ወይም ደግሞ ስልጣንን መከታ በማድረግ የተወሰደብንን ማንነታችን ይስተካከልልን ነው ጥያቄያችን እንጂ በአማራነታችን እንዲደራደር የሚደራደር ሰው አለ እንዴ? በአማራነት በአማራነታችን የማንደራደር ከሆነ እንደ አማራም እንደ ኢትዮጵያም አቃፊ ሁነን ትግርኛ ተናጋሪን ሳንጠላ ሌሎች ማንኛውም ብሄር ብሄረሰቦችን አቅፈን ተቀምጠን፣ ግን ደግሞ ማንነታችን ሊያስተካክል የሚችል ሥራ መስራት ይጠይቀናል፣ መደራጀት ይጠይቀናል፣ አንድ መሆን ይጠይቀናል፣ በሰላማችን መመካከር ይጠይቀናል። የሃይማኖት አባቶች ልጆቻችን ዘላቂ ሰላምን እናመጣበት የምንችለውን ምክክር ያስፈልገናል። ባለፉት ሁኔታዎች ሁሉ የደረሰብንን የኢኮኖሚ ድቀት የደረሰብንን የአእምሮ ውድቀት ሙሉ በሙሉ በመርሳት በቀጣይ ወደፊት ልንሻገርበት የምንችለው ጉዳይ ምንድን ነው? ከራያ ባላ አኳያ፣ ከአላማጣ ከተማ አኳያ፣ ከራያ አላማጣ አኳያ እንዴት ነው ልንሻገር የምንችለው? አሁን ባለበት ተጨባጭ ሁኔታ የፌዴራል መንግስት ሪፈረንደም ምርጫ እናካሄድ ቢል ዘጠና ዘጠኝ ነጥብ ዘጠኝ አማራነታችን በእጃችን አማራነታችን በአእምሯችን ይዘን መርጠን ማስተካከል እንችላለን። አንችልም። ይሄንም ምን እንችለው፣ ተደልለን ይሄንም እንችለው። አማራ ተስፋፊ ሆኖ አይደለም። አማራ ሰፊ መሬት አለው። አማራ ሰፊ ሕዝብ አለው። አማራ የራያን መሬት የወልቃይት መሬት ለመስፋፋት አይደለም የሚፈልገው በአማራነቱ የሚቆጭ የተፈጥሮ ጸጋ ያለው እኔ ራያ መሆን ብፈልግ አልችልም። ስለም አልችልም ማለት ራያ የሆነውን አካል ራያነቱን ለማረጋገጥ ነው። ከታች እስከ ላይ ያለው መስዋዕትነት የከፈሉት ሶማሊያው፣ ጋምቤላው፣ ኦሮሞው መላ የኢትዮጵያ ብሔር ብሄረሰቦች መስዋዕትነት የከፈሉት መተው ራያ ምድር መስኖ ለማልማት አይደለም። መተው ራያ ምድር ለመኖር አይደለም። ራያ በመወለዷ ብቻ መስዋዕትነት እየደረሰባት ያለውን አንገቷን የደፋችውን እናት ተፈጥሮሽን ነው እንጂ የተፈጥሮ ጸጋ ነው እንጂ የምንፈልገው ውሃን፣ መሬትን፣ ኤንቫይሮመንቱን ራያ ለመኖር ምቹ ስለሆነች እችን ነው እንጂ የምንፈልገው የኢንቨስትመንት መሬቱን ነው እንጂ የምንፈልገው የራያን ህዝብ አንፈልገውም አማራ ስለሆነ ተብሎ የራያ እናት አንገቷን ደፋር ጋር እየኖረች ያለችበት ሁኔታ ሚስጥሩ ነው። ጠንከር ያለ ፖለቲከኛ የሆነ ልጅ ምሁር የሆነ ልጅ ስታደርስ ዕጣ ፈንታው እስር ቤት ነበር፣ ዕጣ ፈንታው መሳወር ነበር፣ ዕጣ ፈንታው ከወገቡ ታስሮ ቀዝቃዛ ውሃ ላይ ተነግሮ ነበር። የሚያ ራያ አካባቢ በተፈጥሮ የተሻለ ከርሰ ምድር ያለው ውሃ ያለበት ስለሆነ ውሃውን ነካክቶ አርሶ አደሩ ሁለት ጊዜ ማምረስ ሲጀምር ኖ ትክክል አይደለም ብሎ ይቆም ነበር። በራሳችን መሬት ጎን በራሳችን ጸጋ ጎን ተመጥና ለነሱ ኢንቨስትመንት የምትደረግ ነገር ብቻ ነበር የምትወጡ ግን ደግሞ የራያ መሬትን ከርሰ ምድር ውሃችን፣ መሬታችን ድንግል መሬቱን በአግባቡ ብንጠቀም የአማራ ክልል ገበያዎችን ብቻ አይደለም የኢትዮጵያ ገበያን በአትክልትና ፍራፍሬ ማጥለቅለቅ እንችላለን። ይሄን ለማድረግ የተገደድንበት ዋና ሚስጥር ይሄን ለመናገር የተገደድኩበት ዋና ሚስጥር ይሄን የሚያምረው ባህላችሁን ምቹ የሆነችውን አካባቢያችሁን በራሳችሁ ልጆች በሞግዚት አርለም ስትመሩ የነበረው ካዲዋ ኮኖ መጥቶ የሚመራችሁ የነበረው በራሳችሁ ልጆች ተመርታችሁ የራሳችሁን ሀብት ተጠቅማችሁ ውጤታማና ዘላቂ የሆነ ሰላም ተረጋግጦላችሁ እፎ እያለ ማህበረሰብ እንዲፈጠር የአማራ ክልል መንግስት ስራ እየሰራ ነው። የፌዴራል መንግስት ከፍተኛ የሆነ ስራ እየሰራ ነው። እምታዮቻቸው ጀነራሎቻችን ከፍተኛ የሆነ ስራ እየሰሩ ነው። ከፍተኛ የሆነ ስራ ባላ ላይ ውሃ አልሰሩ ባላ ላይ መንገድ አልሰሩ፣ አረጋግጡልኝ እስኪ። መንገድ ሰርቷል ለማንም ብሎ አይደለም፣ ለህዝብ ብለው ነው። ለህዝብ እየተሰራ ያለውን ስራ እናንተ ግምት ውስጥ አስገብታችሁ አመራሮቻችሁን እየቆረቆማችሁ ሲያበላሹ እየገለመጣችሁ ሲያበላሹ እየገመገማችሁ እያስተካከላችሁ ህዝቡ ከአመራሩ ጎን ሁኖ በአደረጃጀት ውስጥ እየገባን መደራጀትና ራሳችን መመካከር ካልቻለ ነገ ሊፈጠር የሚችለውን በእጃችን አልያዝ ነው። ነገ አማራናችሁ በአማራነታችሁ መቀጠል አለባችሁ ተብለን ሊረጋገጥበት የሚችል አሰራር ይመጣል። የሕዝቡ ውሳኔ ይመጣል። የሕዝቡ ውሳኔ ላይ በዘፈቀደ ፈቀደ በአማራነት ስሜት ብቻ ማረጋገጥ አይቻልም። ማረጋገጥ የሚቻለው በአደረጃጀት መመካከር፣ በአደረጃጀት እንዴት ነው ምርጫ ሊመረጥ የሚችለው የሚለውን ማወቅ ሲቻል። ያን ለማወቅ በየንደራችሁ ተመካከሩ። ያን ለማወቅ እርፎ መረባውን በትርጉም አስተሳስሩት። ያን ለማወቅ የሃይማኖት አባቶች የነፍስ ልጇችሁን በዛ ልክ አስከጥሩት። ይህን ስንል ለጤና አይደለም የተፈጥሮ የተቀማችሁትን እንድታረጋግጡ በየ ትምህርት ቤታችን ነገሮችን ተጠቀሙ። ይህን ስንል እድሜን ለማራዘም አይደለም፣ ለመት አይደለም የተፈጥሮ የተቀማችሁትን እንዲስተካክልላችሁ ነው። ስለዚህ የተከበራችሁ ጀግኖች ባለትልቅ ታሪኮቻችን አደራላችሁ። የተከፈረው መስዋዕትነት የሀገር መከላከያ ሰራዊታችን፣ ልዩ ኃይላችን፣ ሚሊሻዎቻችን፣ ጥምር ጦራችን የከፈለውን መስዋዕትነት ግምት ውስጥ አስገብታችሁ በጊዜ የለንም መንፈስ ማንነታችን ሊረጋገጥ የሚችል ስራ እንድትሰሩ ለማለት ነው። አመሰግናለሁ።